ኢትዮጵያ ባለፉት ዓመታት ባከናወነቻቸው የአረንጓዴ አሻራ መርሃ ግብር ተግባራት ተጠቃሽ በአየር ንብረት ምህዳሩ ላይም የሚታይ ለውጥን ማስመዝገብ ችላለች። ይህንን ተግባር የዓመት ብቻ ሳይሆን የዘውትር ተግባር ለማድረግም የተለያዩ ሥራዎች እየተከናወኑ ስራው ተጠናክሮ ቀጥሏል። በአማራ ክልል ምዕራብ ጎጃም ዞን ለዓመቱ የችግኝ ተከላ መርሃ ግብር እስካሁን ከ1.3 ሚሊዮን በላይ የቡናና ፍራፍሬ ችግኞች መዘጋጀታቸውን የተገለጸው የቡናና ፍራፍሬ ችግኝ ዝግጅትን በምናይበት ጊዜ ወደ 12 ሚሊዮን ችግኝ እናፍላለን ብለን እስካሁን ወደ 833457 ችግኞችን አፍልተናል። የቆላ ፍራፍሬ ስናየ ወደ 650242 ነው እቅዳችን። እስካሁን ባለው ወደ 456741 ወይም የእቅዳችን 70% አካባቢ አፍልተናል። ወደ 1.8 ሚሊዮን ነው የቡናም የቆላና የደጋ ፍራፍሬ እናለማለን ብለን በእቅድ የተከለው እስካሁን ባለው ወደ 1.3 ሚሊዮን ወይም 70% አካባቢ መሸፈን ችለናል የችግኞችን የጽድቀት ምጣኔና ምርታማነት ለማሳደግም ለባለሙያዎች አስፈላጊው ስልጠና መሰጠቱን የዞኑ ግብርና መምሪያ ይናገራል የሰርግ ተግባር እየሆነ የመጣው የችግኝ ተከላ ሂደት በዞኑ የበርካታ ወጣቶችን ኑሮ እያሻሻለ የስራ እድል መፍጠሪያ መስክም ሆኖ እያገለገለ እንደሚገኝ ነው የመምሪያው ኃላፊ የሚናገሩት የተግባር ስልጠና ነው እየሰጠ ነው ያለው ይሄ የተግባር ስልጠና እዚህ ችግኝ ጣቢያ ውስጥ የሚፈጸመውን ነው አጠቃላይ ከኮምፖስት ዝግጅት ጀምሮ ከመደብ ዝግጅት የዘር መረጣ እና ዘር የማፍሰስ ስራ እንደዚሁም የሳይሆን መረጣ የእናት ዛፍ መረጣ እና የከተባ ስራን የሚያካትትና ድረ ከተባም በተጨማሪም የሙዝ ሳክርም የማባዛት እና ስራ እንዴት ይከናወናል የሚለውን ነገር በተጨባጭ በአራት ቡድን ከፍለን እያዞር እያሰለጠን ያለ ነው እና ሰፊውን የስራ ድል ፈጠራ የምንሰራበት መስክ ነው። ትክክል ነው። ይሄ በዚህም ዙሪያ ላይ በዚሁም ዙሪያ ላይ በርካታ ወጣቶች ተለውጠውበታል። ችግኝ ያፈላሉ፣ ለገበያ ያውላሉ፣ ለራሳቸው የተከለ ስርዓት ያውላሉ። ከዛ ውጭ ደግሞ ለሌላው ወጣት ደግሞ እንደዚሁ የችግኝ ምንጭ በመሆን ደግሞ የስራ ዕድል መፍጠያ ምንጭነት ያገለግላሉ ማለት ነው። በዞኑ ቡሬ ዙሪያ ወረዳም ለዚህ ዓመት የችግኝ ተከላ መራግብር የሚውል የዝግጅት ስራ ተጠናክሮ መቀጠሉ ይነሳል። ለመራግብሩ የተዘጋጁ ችግኞችን በተለዩ ተፋሰሶች፣ በተመረጡ የክላስተር ቦታዎችና በአርሶ አደሩ ጓሩ ለመትከል የሚያስችሉ ስራዎች እየተሰሩ ስለመሆኑ የተገለጸው። የፍራፍሬ ልማትን በተመለከተ እንግዲህ ወረዳችን የቡሮ ዙሪያ ወረዳ የአቮካዶ ኮሞዲቲ ክላስተር ወረዳ ነው። በዚህ መሰረት ወደ ሀያ ስምንት ሺህ አካባቢ የሚጠጋ የአቮካዶ ችግኝ አዘጋጅተን የከተማ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን ላይ አርሶ አደር ልየታ ስራ እየተሰራ ነው ያለ። የክላስተር ልየታ ስራ እየተሰራ ነው ያለው። በተፋሰስ የሚተከለውን ደግሞ በዛ መንገድ በተፋሰስ ለመትከል ተፋሰሶች እየተለዩ ነው ያለው። በተለይ በተለይ ፖቴንሻል ያላቸው ቀበሌዎችን በመለየት በዛ ፖቴንሻላቸው ልክ የአቮካዶ ልማት መስራት እንዳለባቸው ከአሁኑ ለመግባባት ጥረት እያደረግን ነው ያለ። በዚህ መሰረት እያንዳንዱ ቀበሌ ራሱ ዕቅድ ወርዶለት በዕቅዱ መሰረት አርሶ አደሩ ጋር በመግባባት ስራ ለመስራት ጥረት እያደረግን ነው ያለ ነው። በችግኝ ማፍላት ስራው የስራ ድል የተፈጠረላቸው ወጣቶች እንደሚሉት ደግሞ ተግባሩ አካባቢን ከማዳን ባለፈ በኑሯቸው ላይ የሚታይ ለውጥን ለማስመዝገብ እንዳስቻላቸው ነው የሚናገሩት። ቶሎ የመድረስ ባህር ያለው ይህ ድቅሉ ማለት ነው ቶሎ የመድረስ ባህሪ ያለው በሶስት ከሶስት አመት እስከ አራት አመት ባለው ይደርሳል። ያ መሰረተ ግንዱ የኛው ደግሞ ከስምንት ሰባት አመት ምናምን በላይ ስለሆነ ያ ብዙ የመቆየት ባህሪ ያለ፣ ዘሩም የተለየ ነው የኛ ሀገር ማለት ነው፣ የተለየ ነው። ይህ ደግሞ ምርቱም ፍሬውም የተለየ ነው። ሌላ ቦታም እን ሄዳለን እንሰራለን። ቢኮሎ አባይም እንደዚህ እንሰራለን፣ እዚ ቡሬ ላይ አካባቢም እንሰራለን። ግን የተሻለ እነሱ ክፍያ የተሻለ ክፍያ ይከፍሉናል። እንደዚህ አንዳንዴ ማለት ነው። ሰራተኛው ራሱን እየጠቀመ ደሞዝ የከፈለ ያለ ችግኝ ጣቢያ ይሆናል። አላ እና ከስራ እድል ቢያንስ ከመቶ እስከ 1 ክረምት ላይ ይበዛል፣ 150 ድረስ ሰራተኛ ይስተናገድበታል። አሁን ላይ ሰባ ሰራተኛ አሉ። ብዙ ሰው ስራ እየሰሩበት ያሉ ሰራተኞች ስላሉ እነሱም ችግኝ ጣቢያ ላይ እንደ ቤዝ ተጠቅመውበትና ያገለግላቸው ያለ ችግኝ ጣቢያ ነው። የኢትዮጵያ አረንጓዴ ልማት እንቅስቃሴ ከሀገር ባለፈ አለም አቀፋዊ ተምሳሌነቱ ተጠናክሮ ቀጥሏል።